ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደናነኝ። ዛሬን በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከመጠን በላይ አቮካዶን መብላት የሚያስከትለውን የጤና አደጋዎቹን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አቮካዶ በጤናማ ስብ፣ በፋይበር እና በአልሚ ምግቦች የተሞላ ነው። ነገር ግን ከልክ በላይ መብላት የማይፈለጉ የጤና ችግሮችን ሊያስከትልብን ይችላል። የአቮካዶ የጤና ጥቅሞቹን በአጭሩ ስነግራችሁ፣ የልብ ጤናን ይደግፋል፣ ጎጂ ኮሌስትሮልን ይቀንሳል፣ ጥሩ ኮሌስትሮልን ይጨምራል፣ የምግብ መፈጨትን ያሻሽላል፣ ክብደትንም ለመቆጣጠር ይረዳል፣ የንጥረ ነገር መዋሃድን ይጨምራል፣ ጤናማ ቆዳን ይደግፋል፣ ጤናማ ፀጉርን ያበረታታል፣ ጥፍሮችን ያጠነክራል፣ የደም ግፊትን ይቆጣጠራል፣ የአንጎል ጤናን ይደግፋል ኢንፍላሜሽንን ይቀንሳል። የደም ስኳርንም ያመጣጥናል። የአይን ጤናን ይደግፋል። የአንጀት ጤናንም ያበረታታል። የሰውነትን በሽታ የመከላከል አቅምን ያሻሽላል። የእርግዝና ጤናንም ይደግፋል። ከኦክሳይድ ስትረስም ይከላከላል። ስሜትን እናም ትኩረትንም ያሳድጋል። ለረጅም ጊዜ የሚቆይ ኃይልንም ይሰጣል። ለረጅም ጊዜ ጠግቦ ለመቆየትም ይረዳል። የአጥንት ጥንካሬንም ያሻሽላል። የጉበት ስራንም ይረዳል። የጡንቻን ማገገምም ይደግፋል። ጤናማ እርጅናንም ያበረታታል። አቮካዶ የሆድ ስብን ይቀንሳል። ሰውነታችንን ዴቶክሲፋይ ያደርጋል ወይም ደግሞ ያጸዳል። የሆርሞን ሚዛንንም ይጠብቃል። የምግብን አልሚ እሴቶችን ይጨምራል። የሜታቦሊክ ሲንድረም አደጋን ይቀንሳል። የቆዳ አንጸባራቂነትን ይደግፋል። ከልብ በሽታም ይከላከላል። ጤናማ ክብደትን ለመጠበቅም ይረዳል። አጠቃላይ ደህንነትንም ያበረታታል። ጤናማ ነርቮችንም ይደግፋል። ትውስታን እናም ትኩረትንም ያሳድጋል። የጭንቀት ደረጃዎችንም ሊቀንስ ይችላል። የመገጣጠሚያዎች ጤናንም ይደግፋል። ሴሎቻችንንም ጤናማ ያደርጋል። እንዲሁም የሰውነትን የአንቲ ኦክሲዳንት መከላከያን ወይም ደግሞ አቅምንም ያሻሽላል። ማለትም ፍሪ ራዲካሎችን ያስወግዳል ማለት ነው። ስለዚህ በጤናማ መልኩ አቮካዶን የምትመገቡ ከሆነ ድንቅ ጥቅሞችን ታገኛላችሁ። በጣም በርካታ ጥቅሞች ናቸው። በአቮካዶ ውስጥ የሚገኙ አልሚ ምግቦች ወይም ደግሞ ቫይታሚንና ማዕድናቶች ደግሞ ቫይታሚን ኬ፣ ቫይታሚን ኢ ቫይታሚን ሲ ቫይታሚን ቢ5 ወይም ደግሞ ፓንታቶኒክ አሲድ ቫይታሚን ቢ6 ወይም ፕሪዶክሲን ፎሌት ወይም ደግሞ ቫይታሚን ቢ9 ኒያሲን ወይም ቫይታሚን ቢ3 ሪቦፍላቪን ወይም ደግሞ ቫይታሚን ቢ2 ታያሚን ወይም ደግሞ ቫይታሚን ቢ1 ፖታሲየም ማግኒዥየም ብረት ወይም ደግሞ አይረን ዚንክ ፎስፈረስ መዳብ ማንጋኔዝ ካልሲየም ጤናማ ሞኖ አንሳቹሬትድ ፋት ወይም ደግሞ ስቦች፣ የአመጋገብ ፋይበር፣ በርካታ አንቲኦክሲዳንቶች እንደ ሉቲንና ዚያ ካንቲን በምሳሌነት የሚጠቀሱ ናቸው። ኦሜጋ3 ፋቲ አሲድን በአነስተኛ መጠን፣ ቤታ ካሮቲን፣ ፋይቶስቴሮልና ጥሩ የውሃ ይዘትም አለው። ስለዚህ አቮካዶ በጣም ከፍተኛ ቫይታሚኖችና ማዕድናቶች እንዲሁም አንቲኦክሲዳንቶችን ይይዛል ማለት ነው። ታዲያ ከመጠን በላይ አቮካዶን ግን የምትመገቡ ከሆነ ጉዳት እንዳለው ማወቅ አለባችሁ። በልኩ ከተመገባችሁ ብቻ ነው ጥቅሙ። ከመጠን ያለፈ አቮካዶን መመገብ የሚያስከትለውን ጉዳት ልንገራችሁ። በቀን ሶስት እንኳን የምትመገቡ ከሆነ ማለት ነው። አንደኛ ከመጠን ያለፈ የካሎሪ እናም የስብ መጠንን ያመጣል። አቮካዶዎች ጤናማ ሞኖ አንሳቹሬትድ ስብን ቢይዙም በጣም ከፍተኛ ካሎሪ አላቸው። አንድ ፍሬ በግምት ከ240 እስከ 300 ካሎሪ አለው። በየቀኑ ብዙ አቮካዶን መብላት የዕለት የኃይል ፍላጎትን በቀላሉ ሊያልፍ ይችላል። አደጋውም ሰውነታችሁ ከሚያቃጥለው ካሎሪ በላይ ከተመገባችሁ ያልታሰበ ክብደት መጨመርን ያስከትላል። ብዙ ስብ ጤናማ ስብ ቢሆንም ስብን የሚያስኬዱትን ጉበትንና ሐሞትንም ሊያጨናንቃቸው ይችላል። ከሌሎች ምንጮች የሚመጣው ስብ በአመጋገባችሁ ውስጥ ከፍ ያለ ከሆነ የኮሌስትሮል መጠንንም ሊጨምር ይችላል። ለአብዛኛዎቹ አዋቂዎች በቀን አንድ መካከለኛ አቮካዶ በቂ ነው። ከዛ በላይ አትጠቀሙ። ሁለተኛ፣ ከልክ ያለፈ ፋይበሮች የሚያስከትሉት የምግብ መፈጨት ችግሮችን ያስከትላል። አቮካዶዎች በፋይበር የበለጸጉ ናቸው። አንድ ፍሬ ወደ አስር ግራም ገደማ የፋይበር ይዘት አለው። ፋይበር የምግብ መፈጨትን የሚደግፍ ቢሆንም በጣም ብዙ መሆን ግን ችግርን ሊፈጥር ይችላል። አደጋውም ብሎቲንግ ወይም ደግሞ የሆድ መነፋት፣ ጋዝ፣ የሆድ ቁርጠትና የሆድ ድርቀት ወይም ተቅማጥንም ሊያስከትል ይችላል። ከመጠን በላይ ፋይበር እንደ ብረት፣ ካልሲየምና ዚንክ ያሉ ማዕድናት በሰውነት ውስጥ እንዳይዋሃዱም ሊያግድ ይችላል። አቮካዶን ከሌሎች አነስተኛ ፋይበር ካላቸው ምግቦች ጋር አመዛዝኑ እናም በቂ ውሃን ጠጡ። ሶስተኛ፣ በደም ውስጥ የፖታሲየም መጠን መጨመር ወይም ደግሞ ሃይፐርካሊሚያን ያስከትላል። አቮካዶዎች በፖታሲየም የበለጸጉ ናቸው። አንድ ፍሬ ወደ 700 ሚሊ ግራም ገደማ አለው። ፖታሲየም የልብና የጡንቻ ስራን ይደግፋል። ነገር ግን ከመጠን በላይ መውሰድ ሃይፐርካሊሚያ ወይም በደም ውስጥ የፖታሲየም ሚዛን መዛባትን ሊያስከትል ይችላል። አደጋውም ብዙ ፖታሲየም የልብ ምትን ሊቀንስ፣ የጡንቻ ድክመትን ሊያመጣ፣ እናም በከፋ ሁኔታ ደግሞ የልብ ምት መዛባትንም ሊያስከትል ይችላል። የኩላሊት በሽታ ያለባቸው ሰዎች በተለይ ለአደጋው የተጋለጡ ናቸው፣ ምክንያቱም ኩላሊቶቻቸው ከመጠን በላይ የሆነ ፖታሲየምን በብቃት ማስወገድ ስለማይችሉ። የኩላሊት ችግር ካለባችሁ የአቮካዶ መጠንን ገድቡ፣ እናም ዶክተራችሁን አማክሩ። አራተኛ የአለርጂ ምላሾች የላቴክስ ፍራፍሬ ሲንድረም የምንላቸው ይህ በአንዳንድ ሰዎች ላይ የሚከሰት ነው። ለላቴክስ አለርጂ የሆኑ አንዳንድ ሰዎች ለአቮካዶም ምላሽ ሊሰጡ ይችላሉ ምክንያቱም ሁለቱም ተመሳሳይ ፕሮቲኖችን ይይዛሉ። አደጋውም የአፍ ወይም የጉሮሮ ማሳከክ፣ እብጠት፣ ሽፍታ ወይም የሆድ ህመም ሊያስከትል ይችላል። አልፎ አልፎ አናፊላክሲስ፣ ከባድ የአለርጂ ምላሽን ሊያስነሳም ይችላል። ለላቴክስ ሴንሲቲቪቲ ካለባችሁ አቮካዶን በጥንቃቄ ተመገቡ እናም ምልክቶችን ተከታተሉ። አምስተኛ፣ በአንዳንድ መድኃኒቶች ላይ አሉታዊ ተጽዕኖን ሊያስከትል ይችላል። አቮካዶ የደም ግፊትን የሚያስተዳድሩ ወይም ደግሞ ደምን የሚያቀጥኑ መድኃኒቶችን ብለድ ቲነርስን ሊያስተጓጉል ይችላል። ከልክ በላይ ሲሆን፣ በአቮካዶ ውስጥ ያለው ከፍተኛ ፖታሲየም እንደ ኤሲኢ ኢንሃቢተርስ ወይም ደግሞ ዳዮሪቲክስ ያሉ መድኃኒቶችን ውጤታቸውን ሊቀንስ ይችላል። ከልክ በላይ ስትወስዱት የቫይታሚን ኬ መጠንን በመቀየር እናም የመርጋት አደጋን በመጨመር ከዋርፋሪን ወይም ደግሞ ከደማ አቅጠኛ ጋርም ሊጋጭ ይችላል። እንደዚህ ያሉ መድኃኒቶችን የምትወስዱ ከሆነ ስለ አስተማማኝ መጠናችሁ ዶክተራችሁን አማክሩ። ሆነም ቀረም ከልክ በላይ አትጠቀሙ። ስድስተኛ ሊከሰት የሚችል የአልሚ ምግቦች አለመመጣጠን ነው። ኒውትራንት ኢምባላንስ ይከሰታል። አቮካዶን እንደ ዋናው ጤናማ ምግባችሁ አድርጋችሁ መውሰድ ሌሎች ጠቃሚ የምግብ ምንጮችን ሊተካው ይችላል። አደጋውም በሌሎች ምግቦች ውስጥ የሚገኙትን ፕሮቲኖችን፣ ቫይታሚን ቢ12 እና አንዳንድ ማዕድናቶችን ልታጡ ትችላላችሁ። ምክንያቱም በአብዛኛው አቮካዶን የምትመገቡ ከሆነ ሌሎች ምግቦችን በበቂ ስለማትመገቡ። ሚዛናዊ አመጋገብ ብዝሃነትን ይጠይቃል አንድ ልዕለ ምግብ ላይ ብቻ ሳይሆን ማለት ነው። ለተመጣጠነ አመጋገብ ታዲያ አቮካዶን ከሌሎች ፍራፍሬዎች፣ አትክልቶችና ፕሮቲኖች ጋር አብራችሁ ተመገቡ። በአጠቃላይ በየቀኑ አቮካዶን መብላት ጤናማ ሊሆን ይችላል። ጥሩ ስብ፣ ፖታሲየምና አንቲኦክሲዳንቶች አሉት። ነገር ግን ከመጠን በላይ መብላት ክብደትን ሊጨምር፣ የምግብ መፈጨት ችግሮችን ሊያስከትል፣ የፖታሲየም ከመጠን በላይ መከማቸትን ሊያስከትል የአለርጂ ምላሾችን፣ የመድኃኒት መስተጓጎል፣ የንጥረ ነገር አለመመጣጠንን ሊያስከትልብን ይችላል ማለት ነው። ለአብዛኛዎቹ ሰዎች ወይም ደግሞ አዋቂዎች ጥቅሞቹን በአስተማማኝ ሁኔታ ለመጠቀም በቀን ከግማሽ እስከ አንድ አቮካዶ ከተመገባችሁ በቂ ነው ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ እላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተን ብቻ ላይ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው